ሰላም፣ እንዴት ናችሁ ተማሪዎች? ዛሬ አዲስ የተቀየረውን የሶሻል ሳይንስ የሪሜዲያል ሞጅል ኮርስ ኮንቴንቶች እንመለከታለን ማለት ነው። እንግዲህ ከዘገየ ቢሆንም ያን ያክል የሚያስጨንቅ አይደለም፣ ምክንያቱም አብዛኞቹ ትምህርቶች ኦልሞስት የተነካ ቻፕተር የላቸውም። አንዳንድ ሰብጀክቶች ናቸው እነሱ፣ የተወሰነ አንድ ቻፕተር መውጣትና መግባት ነው። ብንም የሚያሳሰባቸው አይሆን ብዬ አስባለሁ። ሰብጀክቶቹ እንግሊዥ፣ ማትስ፣ ጂኦግራፊ እና ሂስትሪ ናቸው የተካተቱት ማለት ነው። ከእንግሊዘኛ ስንጀምር የተቀየረው የቻፕተሮቹ ስም ብቻ ነው። ለምሳሌ እዚህ ጋ ሮድ ትራፊክ አክሲደንት ይላል በፊት የነበረው ምንድን ነበር የሚለው። ይሄ አዲሱ ሮድ ትራፊክ አክሲደንት ነው የሚለው በፊት የነበረው ሆቢስ ኤንድ ክራፍትስ ነበር የሚል ማለት ነው። ይህ የሚሆንበት ምክንያት ለምንድነው? በፊት የነበረው የተዘጋጀው ከኦልድ ነው አሁን ደግሞ ከአዲሱ ስለሆነ ማለት ነው። ኦልድ መጽሐፍ ላይ የነበረው ሆቢስ ኤንድ ክራፍት የሚል ቻፕተር ነበር። አሁን ላይ ደግሞ በዚህ ተተክቷል ማለት ነው። ከዚያ ውጭ ግን በተለይ ቮካቡላሪ ኮንቴንቶች ላይ እና ግራመር ኮንቴንቶች ላይ ስናይ በፊት ከነበረው የተጨመረ አዲስ የሆነ ምንም አይነት ኮንቴንት እንደሌለ መናገር እፈልጋለሁ ማለት ነው። ሁሉ ኮንቴንት ባለበት ነው ሄደው። የቻፕተሮቹ ስም ብቻ ነው እንግሊዝ ሰብጀክት ላይ የተቀየረው ማለት ነው። በስድስት ቻፕተር ነው በፊት የሚተዋቀረው፣ አሁንም በስድስት ቻፕተር ከፋፍለውታል። ግራመር ኮንቴንቶቹ ቮካቡለሪ ላይ የተቀመጡት ራይቲንግ ሴክሽን ላይ የተቀመጡት በሙሉ አንድ አይነቶች ናቸው። ምንም አዲስ ነገር የለውም። ሁለተኛው ወደ ማቲስ ነው የሚወስደን። ማቲስን ስንመለከት ደግሞ የመጀመሪያው ቻፕተር ላይ የተደረገው ፋርዘር ኦን ሴተስ የሚል ዘጠነኛ ክፍል ላይ የተወሰደ እንዲሁም ነምበር ሲስተም የሚል ዘጠነኛ ክፍል ይሄ ዩኒት ዋን ነው ይሄንኛው ደግሞ ዩኒት ስሪ ላይ የተወሰደ ነው ማለት ነው። በፊት አልተካተተም ነበር። ይሄ ቻፕተር አሁን ተካቶ መጥቷል። በጣም ሲምፕል ቻፕተር ነው። ሴት ባንድ ቻፕ ባንድ ቪዲዮ ያልክ ነበር፣ ሲስተም ባንድ ቪዲዮ ያልክ ነው። የሚያስጨነቅ አይደለም ማለት ነው። ሶልቪንግ ኢኩኤዥን ኤንድ ኢኒኳሊቲ የሚለው ደግሞ በፊትም ነበር፣ አሁን ወደ ዩኒት ቱ ተደርጓል። ሬሌሽን ኤንድ ፈንክሽን በፊትም የነበረ ነው። ጂኦሜትሪ በተመሳሳይ በፊትም ነበር። ከዛ ቬክተር ድሮም የነበረው ይሄ ማትሪክስ ኤንድ ዲተርሚናንት ይህም በፊት ነበር። ስታቲስቲክስ ኤንድ ፕሮባብሊቲም የቆየ ቻፕተር ነው። ሲኩዌንስ ኤንድ ሲሪስ፣ ኳልኩለስ ድሮም ነበሩ እነዚህ። ሊነር ፕሮግራሚንግ እና ማትማቲካል አፕሊኬሽን ኢን ቢዝነስ የሚሉትም አሉ ማለት ነው። እነዚህ ሁለቱ ሜቢ በእርግጥ 12ኛ ክፍል ተምራችሁታል ሁለቱንም። ነገር ግን ፕሮግራሚንግ የሚለውና ሊነር አፕሊኬሽን ኢን ቢዝነስ የሚለው ለሶሻል ብቻ ሊያረጉት ይችላሉ ነው ግን እስካሁን አልተለየም። በአሁኑ ሞጁል በአንድ ነው የተደረገው አስራ ሁለተኛ ክፍል ላይ ስላሉ ማለት ነው። ከዛ ስታቲስቲክስ ኤንድ ፕሮባቢሊቲ የሚለውም ለሁላችሁም ነው። ቬክተር ለሁላችሁም ነው የተደረገው ማለት ነው። ሌላኛው ቻፕተር ሰብጀክት ጂኦግራፊ ነው። ጂኦግራፊ ኦልሞስት የተነካ ምንም የለው ማለት እንችላለን እዚህ ጋር ይችኛዋን ጂኦግራፊክ ኢንኳየሪ የሚለው ግሬት አዲሱ መጽሐፍ ላይ ዩኒት ኤት ያለች ቶፒክ ነች። ይቺ ነገር ተጨምራለች ድሮ ከነበረው ማለት ነው። ይቺ ተጨምራለች እና ዩኒቷንን ስንመለከት ፋውንዴሽን ኦፍ ጂኦግራፊ ጂኦግራፊ ምንድን ነው ምናምን ብሎ ዘጠነኛ ክፍል ላይ ያለ፣ ከዛ ደግሞ ስለ ማፕ የሚያወሩ የአስረኛ ክፍል ኮንቴንት፣ አስራ አንደኛ ክፍል ላይ ያለው ጂኦግራፊክ ኢንኳይሪ የሚለው ደግሞ አስራ ሁለተኛ ክፍል ላይ ያለው በዚህ ቻፕተር ተካተውበታል። ክላይሜት ሲስተም፣ ናቹራል ሪሶርስ፣ ኢንቫይሮንመንታል ቻሌንጅ የሚሉትም በዚሁ ስር ናቸው። ይሄ ድሮም ያለ ቻፕተር ነው፣ አሁን የተጨመረ አይደለም። በፊትም የቆየ ቻፕተር ነው። ከዛ ፖፑሌሽን ጂኦግራፊ ህዩማን ኢንቫይሮንመንት ኢንተራክሽን የሚል ይህም የቆየ ቻፕተር ነው፣ እሱም እንዳለ ቀጥሏል። ኢኮኖሚክ ጂኦግራፊን ዴቨሎፕመንት የሚል ይህም ድሮ የነበረ ነው፣ እሱም አሁንም ባለበት ቀጥሏል። ፐብሊክ ኮንሰርኒንግ ጂኦግራፊክ ኢሹም ድሮ የነበረ ነው፣ አሁንም ባለበት ቀጥሏል። ሶ የተጨመረችው እንግዲህ አንዲት ቻፕተር ነች ማለት ነው፣ አስራ ሁለተኛ ክፍል ዩኒት ኤት ሂስትሪ ምንም አዲስ ነገር የለውም። ድሮ የነበረው ራሱ ነው፣ 100% የተዘጋጀው ኢንትሮዳክሽን ይላል። ስለ ስቴቶች የሚያወረው ዩኒቶ ላይ እንዳለ ነው። ሞደርን ወርልድ የሚለው አለ። የጎንደሪያን ፔሪድ፣ አፍሪካ ኤንድ አውትሳይድ ኦፍ ወርልድ የሚለው አለ። ሞደርን ስቴት ኦፍ ኢትዮጵያ፣ ሁሉም ድሮ የነበሩት እንዳሉ ቀጥለዋል ማለት ነው። ይህንን ይመስላል። አዲስ ሲባል ብዙ የሚያስጨነቅ ነገር የለውም። የተለየም አይደለም። የሆኑ ቻፕተሮች መቀነስ እና መጨመር ነው። ለምሳሌ ማተስ ሊሚት የሚል ቶፒክ ነበር በፊት፣ አሁን እሱ ተቀንሷል። ምክንያቱም አስራ ሁለተኛ ክፍል አዲሱ መጽሐፍ ላይ ስለሌለ ማለት ነው። በዚህ መልኩ ነው የተዘጋጀው። ሌላ የተለየ ምንም አይነት ነገር የለውም። ይህንን ይመስላል። ራሳችሁን ሳታጨናንቁ አዲሱ ሞጁል ላይ ትኩረት አድርጋችሁ ተዘጋጁ። ኢንፎርሜሽኑ ዩኒቨርሲቲዎቻችሁ ከተወሰነ ጊዜ በኋላ ይነግሯቸዋል። ይህንን ኮርስ ኮንቴንትን መጠቀም ይጀምራሉ ብለን እንጠብቃለን።